አንድ ሰው የሞቀ ቤቱን የተመቻቸ ፍራሹን ብርድ ልብሱን ቤተሰቦቹን ትቶ የሚወጣው ለግብ ነው፣ ለዓላማ ነው። ያን ግብ ሳያሳካ ከተመለሰ አንድ ሰው ከእቲካፉ ምንም አልተጠቀመም ማለት ነው። ከእቲካፍ የመጀመሪያ ዋና ትልቅ ዓላማው ግቡ አልኸልወቱ ቢላህ ከዱኒያ ጋጋታ ወሬ፣ ከሰው ልጆች ሊኖር ከሚችል አላስፈላጊ ግንኙነት በመራቅ የእትካፍ ቀናትን የአትካፍ ሰዓታትን ከአላህ ጋር ማሳለፍ ነው የሚፈልገው። ትርፍ ምግብን፣ ትርፍ መጠጥን፣ ትርፍ እንቅልፍን፣ ትርፍ ንግግርን፣ ትርፍ ግንኙነትን ሙሉ በሙሉ ቀጥ አድርጎ በማቆም ግንኙነትን ከአላህ ብቻ ማድረግ፣ ከሰዎች ጋር ደግሞ በልክ ማድረግ ነው። ይህ ደግሞ ለምን ያዘጋጃል? ዒባዳን ለማብዛት ያዘጋጃል፣ ያመቻቻል። የተካፍ ላይ ያለ ሰው ከሰው ጋር ግንኙነት መቀነስ አለበት፣ ወሬ፣ እንቅልፍ፣ ምግብ መቀነስ አለበት ብለናል። እነዚህን ሲቀንስ ደግሞ የወጣበት አላማ ይሳካለታል። ቁርአን ማብዛት እንችላል። ተጋድሞ ማክተም እንችላል። በቀን አንዴ የተካፍ ላይ ያለ ሰው በቀላሉ ማክተም እችላል። የድሮ ሰዎች ብቻ አደለም ይሄን የቻሉት፣ በእኛ ዘመንም ትችሏል፣ ይቻላል። በተለይ የተካፍ ላይ ያለ ሰው ስልክ እንትቶ ጨዋታ እንትቶ ወሬ እንቅልፍ እንቀንሶ ከቀን አንዴ በቀላሉ ሳይጨናነቅ ማክተም ይችላል። ማክተሙ እንኳ ባይቻል እንደ አቅማችን እንደ ተሰጧችን እንደ ልምዳችን ነው። ትላዋ ማብዛት፣ ዚክር ማብዛት፣ ዱዓ ማብዛት፣ እስትግፋር ማብዛት፣ ሱና ሶላት ማብዛት፣ አንዱ የአቲካፍ አላማ እናግብ ሁለተኛው የአቲካፍ አላማ ልብን ማደስ ኢማንን ማደስ ኢማንን መጀደድ የአቲካፍ ቀናቶች ውስጥ ባለፉት ቀናት ምን ያክል ለውጥ አይቻለሁ ውስጤ ላይ? ለምንድን ነው እትካፍ ብዬ ከቤት የወጣሁት ልንል፣ የሞተ ልብን ልንቀሰቀስ፣ የደከመ ልብን ልናጠነክር፣ እትካፍ ቀብርን ሊያስታውሰን አኺራን ሊያስታውሰን ይገባል። ሌላው የእትካፍ መቅሰዱ አላማው ለይለተል ቀድርን መፈለግ ነው። የአንዳንድ አታሮች ላይ ሀዲቶች ላይ ተጠቅሷልም ጀምር ለለተልቀድርን ሊጠባበቁ ሊጠብቁ ለለተልቀድር ሙሉ ጊዜያቸውን ሊሰጡ ነበር ኢዕቲካፍ የሚያደርጉት ደጋ ቀደምቶች። አሁን ላይ ኢዕቲካፍ ከሰው ጋር ለመተዋወቅ ጥቂት የማይባሉ ሰዎች ዘንድ ለማውራት፣ አየር ለመቀየር፣ መስጅድ ለማደር ለረፍተውኗል። ያ መሆን የለበትም። የኢዕቲካፍ አንዱ አላማ ለለተልቀድርን መፈለግ ለኢዕቲካፍ ብሎ የወጣ ሰው አብዛኛውን ሰዓቱን በእንቅልፍ ማሳለፍ የለበትም፣ በወሬ ማሳለፍ የለበትም። የቁርአንና የወሬ ድምጽ አብሮ ይሰማል። የስልክ የጌም፣ የጨዋታ ድምፅ ይሰማል። ለዒባዳ የወጡ ሰዎች እንኳን ዒባዳ እንዳያደርጉ እንቅፋት የሆኑ ሰዎች አሉ። ሌላው የዕቲካፍ ዓላማ መክፈረቱ ዙኑብ ነው ወንጀልን ማራቅ ተክቲሩ፣ አልሐሰናት ሐሰናትን አጅሮችን ማብዛት ነው፣ የተለያዩ ኸይር ስራዎችን በመስራት እነዚህና ሌሎችንም የዕቲካፍ ዓላማዎችን የዕቲካፋችን ውስጥ ልንፈልጋቸው ይገባል። እነዚህ አላማዎች፣ ግቦች ከሌሉት ኤትካፉ ጥቅም የለውም ማለት ነው። ዋጋ የለው። ምናልባትም ከአጅር በተቃራኒ ወንጀለኛ ሆኖ የሚመለሰው ሊኖር ይችላል። ከኤትካፍ ጥቅም ከማግኘት ይልቅ ወንጀለኛ ሆኖ የሚመለሰው ሊኖር ይችላል እና ለንጠነቀቅ፣ ኤትካፋችን የሱና ኤትካፍ ጥቅም ያለው ኤትካፍ እንዲሆን ጥረት ልናደርግ ይገባ ነው። የተወሰኑ ጥያቄዎችን ስናይ ልጄ በተደጋጋሚ የማያዋጣ ንግድ የጀመረ ስራው ይበላሻል እና አሁን ጥሩ ሁኔታ ላይ ነው ያለው። ነገር ግን አሁንም የማይሆነውን የስራ አይነት ለመስራት እያሰበ ነው። ተው ብለውም ሊያሳምንኝ ይሞክራል። በዚህ ምክንያት ከባለቤቱም ጋር እየተጣላ ነው እና ህልም አይቻለሁኝ ይህ ስራ አይሆንም ብለው ወንጀል ይሆንብኛል። በጣም ስላስጨነቀኝ ነው እንዲህ ካልኩት ይተዋል ብዬ አስባለሁ ይላል። ይሄ ያለ አዋቂ መፍትሄ ነው። ቡኻሪ በዘገቡት ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም ኢነ ሚን አዕዘሚል ፊራ፣ ከከባድ ቅጥፈቶች ወንጀሎች አንዱ ሰው አባቱ ወዳልሆነ ሰው እራሱን ማስጠጋትና አይኑ ያላየችውን በህልሙ አይቻለሁ ብሎ ማውራቱ ነው ብለዋል። ነቢ ዐለይሂ ሰላም ከአብድላህ ብን አባስ እንደተነገረው ደግሞ ያላየውን ህልም አይቻለሁ ያለ ሰው አኼራ ላይ ሁለት ስንዴን ቋጥር ይባላል ብሏል። ኢነ ሚን አዕዘሚል ፊራ

ቤተሰብን የሚያሰጋ ነገር እንዲተው ይደረጋል እንጂ ህልማይቻለሁ ብሎ የዋሹ መምከር አላዋቂነት ወንጀል ነው። እሱን የዱኒያ ችግሩን ለመቅረፍ ብሎ ራስን የዲን ችግር ውስጥ ማስገባት ነው የሚሆኑ እና መምከር፣ መገሰጽ፣ ማስመከር እንዲህ ካለ ዱዓ ማድረግ መተው ነው። የሌኛው ጥያቄ ባለትዳር ሆኖ ዚና የሰራ ሰው ወንጀሉ ሊማር ተከትክቶ መገደል አለበት ይባላል። ሰውየው በልቡ ተውበት ካደረገ አላህ ሊመረው አይችልም ወይ? በእርግጠኝነት አላህ የሚመረው ሸሪዓ ያለበት ሀገር ላይ ሆኖ ራሱ አምኖ ወይም አራት ሰዎች መስከረውበት የዝሙተኛ እርምጃ ከተወሰደበት አላህ በእርግጠኝነት ይመረዋል። ነቢዩ ዓለይሂ ሰላቱ ወሰላም እነዚህ ቆሻሻ የሆኑ ወንጀሎችን የሰራ ሰው ከተቀጣ አኼራ ላይ ይቀጣም ብሏል። ሲ ዱኒያ ላይ ይቀጣም ብሏል። ካልታወቀበት፣ ከተደበቀለት ራሱን ደብቆ ተውበት ካደረገ ከፈለገ አላህ ይመረዋል፣ ከፈለገ ይቀጣዋል። ከፈለገ አላህ ይመረዋል ከፈለገ ይቀጠዋል። ዱኒያ ላይ ካልተቀጣ፣ ዱኒያ ላይ ከተቀጣ ግን አኼራ ላይ አይቀጣም። ሌላኛው ጥያቄ ሁለት ሰዎች ተጣልተው አፍሳ አይባባሉ ዱዓቸው አላህ አይቀበለውም ይላል። እንዲህ መታረቅ የማይቻል ሁለት ሰዎች ተጣልተዋል። እኔ አሁን ከባለቤቴ ተጣልተናል፣ አንድ ላይ አይደለንም እና ዱዓዬ ተቀባይነት የለውም የሚል ጥያቄ። መጣላት ሁለት አይነት ነው። ሙሉ በሙሉ ተቆራርፎ ተቆራርጦ ቢገናኙም ተዘጋግቶ መተላለፍ፣ ሰላምታ አለመመለስ ይሄ ከይር ስራ ተቀባይነት እንዳያገኝ ይከለክላል። ነገር ግን ሰዎች ተጣሉ እዛ በኋላ እንደ ባልና ምስት ምሳሌ ተፋቱ፣ የሚያገናኛቸው ነገር ሲኖር ሰላምታን አንዱ ሌላኛው ማይከለክል ከሆነ መቶ መቶ ካልተቆራረጡ የሚያገናኛቸው ነገር ሲኖር ጢም ይዘው ተጣልተው ፍጹም እሱን አላናግርም አላናግርም ካሉ አው አፍዝ ካልተባባሉ ድረስ የሚሰሩት ዒባዳ አላህ ዘንድ ተባረክ ተቀባይነት አያገኙ አይታይላቸውም፣ ስራቸው ነገር ግን በመጠኑ ንግግር ካላቸው ሰላም አይኩም ሲሉ ሰላም የሚባባሉ ከሆነ የድሮ መዋደድ የድሮ መፈላለግ መቀራረብ አለመኖሩ ብቻ ሙሉ በሙሉ ስራቸው እንዳይታይ ያደርጋል አይባል። ነገር ግን ቂምን ጥላቻን ውስጥ ላይ አዝሎ መቆየት ለአኼራ የሚደረግን ትኩረት ለአኼራ የሚሰጥን ትኩረት እንዲቀንስ ያደርጋል። ልብ ለአላህ ነው መሆን ያለበት። በዱኒያ ቁርሱ ትንንሽ ነገሮች ልብ ከተሞላ የአኼራን ጉዳይ በሚገባ አያስብምና፣ ችግሮች ካሉ ተነጋግሮ መፍታት ሀፍ መባባል፣ ካልሆነ ለአላህ ብሎ መተው። ሌላኛው ጥያቄ ሰው ጋር ያለኝ ያበደርኩት ብር ዘካ ይወጅብበታል? የተበደረው አካል ብሩን አምጣ በተባለ ጊዜ አምጥቶ የሚሰጥ ከሆነ ገንዘቡ ያለው መሊ ጋር ከሆነ ገንዘብ ያለው ስጥ በተባለ ጊዜ የሚሰጥ ሀብት ያለው ገንዘብ ያለው አምጣ በተባለ ጊዜ የሚሰጥ የገንዘብ እጥረትም የጸባይ ችግር የሌለበት ሰው ጋር ከሆነ ገንዘቡ ያለው እጅ ላይ እንዳለ ነው የሚቆጠረው። በየጊዜው ዘካ ይወጣበታል። የወሰደው አካል ወይም ገንዘቡ ከሌለው ወይም የሚያንገራግር ከሆነ ሙማጥል ከሆነ ዛሬ ነገ ዛሬ ነገ ያለ ለአመታት የሚያቆይ ሆኖ መቼ እንደሚመለስ ካልታወቀ ዘካ የለበትም። የተወሰነ የቆየውን ያክል ጊዜ ቢቆይ ሲመጣ የአንድ አመት ብቻ ዘካ ይወጣበታል ተብሏል። ሌላው ጥያቄ ትልልቅ ሰዎች ወይም ለመሻይኮች መታዘዝ የሚፈልጉትን ማቅረብ አጅራለሁ ካለው ምን ያህል ነው? ይህን ያክል ነው ተብሎ አልተነገረም። ነገር ግን አልኢማሙና ሌሎችም እንዳሉት ሱሐቦች ነቢን ይካድሙ ነበረ። ነቢን በመካደማቸው አጅር ማግኘታቸውን የሚገልጹ ሀዲቶች በሙሉ ይሄ ወልዮችን፣ ሷሊሆችን፣ ዑለሞችን በመካደም ጥቅል አጅር እንደሚገኝ ይህ እንደሚወደድ ዒባዳ አለውን አጅር እንዳለው ገልጻ ራሱን የቻለ ሙረትብ የሆነ አጅር ግን እንዳለው አልተገለጸም። ሁለተኛው ጥያቄ ሽንት ቤት ቁርአን ያለው ስልክ ይዞ መግባት ይቻላል? ስልኩ ውስጥ ከሆነ ቁርኑ ያለው ካልተከፈተ፣ ስልኩ ካልተከፈተ፣ እስክሪኑ ላይ ካልወጣ፣ ሚሞሪው ላይ ስልኩ ላይ ቁርአን ስላለ ስልክ ያለበት ቁርአን ሽንት ቤት ተይዞ አይገባ፣ ቁርአን ሽንት ቤት አይባ ማለት ይሆናል። ማይቻለው የት ሆነው ስክሪኑ ላይ ቁርአኑ ከተከፈተ እየተነበበ ከሆነ አሊያ ደግሞ ሳውንዱ ድምጹ ከተከፈተ ይህ ይከለከላል እንጂ ውስጡ ላይ የቁራን ሶፍትዌር ስላለ ብቻ አፕ ስላለ ብቻ ሽንት ቤት ማስገባት አይቻልም አይባል። ባይሆን ቁርአን ሽንት ቤት ውስጥ ሆኖ ቁራን እንዳይቀራ አዳን እንዳይል ጥንቃቄ ማድረግ ግዴታ ነው ያለው። ጥያቄ በአማና የተቀመጠን የውርስ ገንዘብ መበደር ይቻላል? የየቲምን ገንዘብ በተመለከተ ወላ ተቅርቡ ማል ለየቲም ኢላ ቢለቲ ሂያ አህሰን ተብሏል። የየቲምን ገንዘብ ለራስ መጠቀምም የሚሆን እሱን ተጠቅሞ መነገድም ይሁን ለሌላ ሰው ማበደር ለየቲሞቹ ገንዘብ ንብረት ይበጃል ከተባለ ብቻ ነው ይሄ ማድረግ የሚቻለው እንጂ በየቲሞቹ ገንዘብ ሌሎች እንዲጠቀሙበት ተብሎ ሲሆን አይቻ። ተበድሮ የወሰደው ሰው በዛው ሊከስር ይችላል፣ ገንዘቡ ሊደፋ ይችላል፣ በተፈለገ ጊዜ ላይመለስ ይችላል። መንግስት ከሆነ ነው የቲምን ገንዘብ መበደርም ኃላፊነት ወስዶ ማበደር የሚችለው ብለው የተሰኑ ቡካዎች። ምክንያቱም መንግስት የሀገሩ ግምጃ ቤት በእጁ ነው ያለው የቲሞችን ገንዘብ ተበድሮ ከወሰደ ያ ባይመለስ፣ የተወሰደው ባይመለስ መመለስ የሚችልበት አቅም አለ። ከዚያ ውጪ ማንኛውም የቲምን ገንዘብ ባደራ መልኩ ያስቀመጠ ሰው የቲሞችን ገንዘብ ለሰው ማበደር በሱ ራሱን ቻር ማድረግ ደግ መሆን የለበትም ገንዘቡ ግን ዝም ብሎ ከሚቀመጥ ትርፍ ለጋራ ሊሰራበት ታማኝ ሰው ከሆነ ኃላፊነት ካለው ዋስትና አስተማማኝ ካለው ሊሰጥ ይችላል እንጂ የቲምን ገንዘብ ልክ እንደ ራስህ ገንዘብ ያለምንም ጥንቃቄ ለሰው ማበደር አይቻልም። ኃላፊነቱ ከባድ፣ ማበደሩ ለእነሱም ንብረት ጭምር አስተማማኝ ነው፣ የተሻለ ነው ከተባለ ግን ይቻላል። ሌላኛው ጥያቄ የዘካተልማል ገንዘብ ለመስጅድ ግንባታ ማዋል ይቻላል ወይ? እንደ ጀማሂር የአህል ልዕልም አይቻልም። መስጅድ ሀብታሙም ድሃው የሚሰግድበት መስጅድ መስራት ያለበት የሀገሩ መንግስት ነው። የሀገሩ የኡማው ጉዳይ የሚመለከታቸው አካላት ተቋማት ናቸው፣ ባለ ሀብቶች ናቸው። ዘካ የአቅመ ደካሞች ነው፣ የምስኪኖች ነው፣ እዳ ያለባቸው ሰዎች ነው እንጂ ሁሉ የሚገለገሉበት መስጅድ በዘካ አይገነባም። ፊሰቢልላህ ሰቢል የሚለው ውስጥ ይገባል ያሉ በጣም ጥቂት ሊቃውንት አሉ። ነገር ግን ራጅሑ መስጅድ በዘካ ገንዘብ አይሰራም። ሌላኛው ጥያቄ ተሸሁድ ስንቀመጥ አይናችን ማረፍ ያለበት የስጁድ ቦታ ላይ ነው ወይስ አመልካች ጣታችን ላይ? የተወሰኑ ሊቃውንት ዘንድ በስጁድ ቦታና ግንባር ስጁድ ላይ በሚያርፍበትና በጉልበት መሀል ያለውን የፈለገውን ቦታ ማየት ይችላል ከዚህ ውስጥ አንዱ አመልካች ጣት ነው ብለዋል። ነገር ግን ብዙዎቹ አብዛኞቹ ፊቅህ ሊቃውንት አቡ ዳውድ የዘገቡትን ነቢዩ ዐለይሂ ሰላቱ ወሰላም ተሸሁድ ሲቀመጡ አመልካች ጣታቸውን ይቀስሩ ነበር፣ ዱዓ ያደርጉበት ነበር፣ ተወዛውዙት ነበር አይናቸውን እሱ ላይ ተክሎ ነበር በሚለው መሰረት ተሸሁድ ላይ አይን አመልካችታት ላይ ቢሆን በላቸው፣ እስከ ስጁድ ያለውን ስፍራ ቢያይም ችግር የለውም። መጠቃላይ ሶላት ላይ ከእግር እስከ ግንባር የሚያፍበት ቦታ ማየቱ የተፈቀደ ስለሆነ። ሌላው መስጅድ ውስጥ በግራ እጅ ተደግፎ መቀመጥ እንዴት ይታያል? ግራ እጅን ወደኋላ አስተኝቶ በእሱ ተደግፎ መቀመጥ ከሆነ ተከልክሏል። መስጅድ ውስጥም ከመስጅድ ውጭ በሸሪያም ተወግዟል። በሳይንስም ጉዳት አለው፣ ልብ ላይ ጫና ይፈጥራል ይባላል ሸሪዓ ላይ የተከለከሉ ነገሮች ሁሉ ምክንያት አላቸው። ምክንያታቸው ወይም አኼራ ነው ወይም ዱኒያዊ ነው ወይም ሁለቱም ሊሆን ይችላል። የአንድ ሰው ሲቀመጥ ራሱን አስተካክሎ ተመቻችቶ መቀመጥ አለበት እንጂ ግራ እጅን ወደ ኋላ አስተኝቶ ይህን ከመስጅድ ጋር መገደቡ አግባብ አይደለም። የትኛውም ቦታ ላይ ቢሆን እዛ መቀመጡ አይገባም። መስጅድ ሲሆን የበለጠ ቦታ ማባከል ሰዎችን መግፋት መጉዳት ስለሚኖር ይበለጠ የበለጠ ይወገዛል፣ እንጂ የትኛውም ቦታ ላይ እጅን ወደኋላ አድርጎ ተደግፎ መቀመጥ የተወገዘ ነው። የአቡሓ ሶላት የሚጀምርበት እና የሚያበቃበት ሰዓት አለው። እናም የአቡሓን ሶላት የአቡሓና ሶላት እሽራቅ ለውጣቸው ምንድን ነው? አቡሓ ፀሐይ ወጣ በአይን ከታየችበት ሰዓት ጀምሮ ሀያ ደቂቃ ተቆይቶ መስገድ መጀመር ይቻላል። የሚያበቃው ለጉር ሀያ ደቂቃ ሲቀረው ነው። አካባቢ ላይ መስገድ የሚቻልበት ሰዓት አለ፣ የሚመረጥ ሰዓት አለ። ይበልጥ በዚህ ሰዓት ቢሰገድ ይሻላል የሚባል የሚያበቃበት ሰዓት አለ። የሚያበቃው ለጉ ሀያ ደቂቃ አካባቢ ሲቀረው ነው። ፀሐይ እንደወጣ ወዲያው አይሰገድም። ፀሐይ ወጥቶ በአይን ከታየበት ሰዓት ጀምሮ ሀያ ደቂቃ ተቆይቶ ነው መሰገድ ያለበት። እሽራቅና ዱሓ ልዩነቱ ምንድን ነው? ስያሜ ነው። እሽራቅ ማለት ልክ ፀሐይ ስትወጣ ከተሰገደ በዚያ ሰዓት ፀሐይ ወጥታ አስራ አምስት ደቂቃ ሀያ ደቂቃ ተቆይቶ ከተሰገደ እሽራቅ ይባላል ስሙ። ረፈድ ተደርጎ ደግሞ ቡሓ ላይ ከተሰገደ፣ ቡሓ ማለት የፀሐይ ብርሃን ማለት ነው፣ የፀሐይ ሙቀት ማለት ነው። በቡሓ ወቅት ላይ ከተሰገደ ፀሐይ በመውቀብ ሰዓት አራት ሰዓት ከተሰገደ ቡሓ ይባላል። ፀሐይ ማቃጠል የሚጀምርበት ሰዓት ላይ ስለተሰገደ ልቅልቅ። ፀሐይ ስትወጣ ከተሰገደ ደግሞ ኢሽራቅ ይባላል። ሽሩቅ ሸምስ ከሚለው የተወሰደ ነው። ሁለቱም አንድ ናቸው። ትልቅ አባቶችና እናቶች ዱዓ ሲያደርጉ አሚን ማለት እንዴት ይታያል? ቁመህ አሚን በል እጅህን ከፍ አድርግ ይላሉ። ዱዓውን ሲጨርሱ እጅን ሳም እንዴት ይታያል? በዛ ያለ ጥያቄዎች ናቸው። የወላጆች የአባቶች፣ አያቶች ምክሮች ናቸው። አንዳንዶቹ ማስረጃ አላቸው፣ አንዳንዶቹ ማስረጃ የላቸውም። ማስረጃ ያለው እጅህን አንሳ፣ ከፍ አድርግ የሚለውን ይሄ ይቻላል። ዱዓ ሲደረግ እጅ መነሳት አለበት፣ ከፍ ማለት አለበት። ከጉንጭ ትዩ፣ ከአገጭ ትዩ፣ ከላይ ደግሞ ከአንገት አካባቢ ትዩ፣ ዝቅ ማለት የለበትም። ይሄ ሱና ነው ይቻላል ነገር ግን ዱዓ ሲደረግ ቆመ አሚን በል አሚን ከተባለ በኋላ እጅሳም ይሄ የለውም ማስረጃ እነሱ ቁጭ ብለው ዱዓ ካደረጉ ቁጭ ብለህ አሚን በል እነሱ ቆመው ዱዓ ካደረጉ ቆመ አሚን በል ዱዓው ከአላህ ነው እንጂ ከነሱ አይደለም እነሱ ዱዓ እያደረጉ ነው አላህን እየለመኑ ነው አንዳንዶቹ ሩቁ አድርገው ነው ለነሱ ተጎንብሰው ነው አሚን የሚሉትና እነሱን መለመን ነው የሚመስለው አይሆንም ዱዓ ላይ አዳዲስ ነገሮችን መጨመር አይገባም ቆመው ዱዓ ካደረጉ ተቆሙ አሜን ይባላል። ቁጭ ብለው ዱዓ ካደረጉ ቁጭ ተብሎ አሜን ይባላል። ሲጨርሱ እጅ መሳም ዱዓ ላይ አዲስ ነገር መጨመር ነው። ነቢዩ አለ ሰላቱ ሰላም ለተለያዩ ሰሓቦች ዱዓ አድርገዋል። ዱዓን ከጀረሱ በኋላ ናንካ ውሰድ በረካውን ብለው እጃቸውን ሰጥ የሚል አንድም ዘገባ የለም። እኛ የምንከተለው ነቢይ ነው ነው ሰላቱ ሰላም ካለ ካለ እስካሁን ያልደረሰን ያላወቅነው ዕለሞቻችን ያላሳወቁን ካለ ማምጣት ነው። ደስ ይለናል። ተጨማሪ እውቀትም ተግባር ነው እንፈልጋለን። ግን ዱዓ ላይ እስካሁን የምናውቀው ያክል የለም። ከጊዜ በኋላ የመጣ ነው። እጣን ማጨስ፣ ቡና፣ ጉዝጓዝ ጉዝጓዞ ነው ጉዝጓዝ መጎዝጎዝ ለዱዓ ማድመቅ ያብለው የሚጨምሯቸው ነገሮች አሉ። ይሄ ወፍዘራሽ ነው። ሰዎች የፈጠሩት ነው። ቢዳ ነው ማለት ነው። ሌላኛው ጥያቄ ከሴት ልጅ ማህፀን የሚወጣ ፈሳሽ ሀይድ ጊዜ ውጪ በሆነ ጊዜ ከለሩ ውሃማ የሆነ ትንሽ ውፍረት ያለው አንዳንዴ ወደ ቢጫ ያደላ የሆነ ይወጣል። ይህ ውጡን ያጠፋል የነካው ነገር መታተብ አለበት። አንዳንዴ ሲወጣ አይታወቅም ይላል። ራጅሑ ኪላፈን ልባህርያ ማንኛውም ከሴት ልጅ ማህፀን የሚወጣ ነገር በሙሉ ውጡ ያፈርሳል። ይነጅሳል አይነጅስም ወድ የሚለውን ስናይ ነው እንጂ የሚወጣው ፈሳሽ አይነት ይለየዋል የሚባለው ውጡ ከማፍረስ አንጻር ማንኛውም ከሴት ልጅ ማህፀን የሚወጣ ከውሃ ሽንቱም ይሁን ከሰገራ መውጫ የሚወጣ ማንኛውም ነገር ውዱ ያፈርሳል። ይነጅሳል ወደሚለው ስንመጣ የወራባ ደም ከሆነ ይነጅሳል። ከስሜት ጋር ተያይዞ የሚወጣው መዲ ወዲ ከሆነ ይነጅሳል። እንዲሁ የተፈጥሮ የሴት ልጅ የማህፀን እርጥበት ከሆነ ራጂሁ አይነጅስም። እዚህ ያን መለየት ነው። የወጣው ከስሜት ጋር የተያያዘ ነው፣ ይነጅሳል። የነካውን ነገር ሰውነት፣ ክፍል የውስጥ ልብስ ማጠብ ያስፈልጋል። የወር አበባ ነው፣ የማህፀን ደም ነው፣ የበሽታ ኢስቲሃባ ይነጅሳል። ውዱ የሚያፈርሳ አይ፣ ተፈጥሯዊ እርጥበት ነው፣ ፈሳሽ ነው፣ ውዱን ያፈርሳል። ነጃሳ ግን አይደለም። ሌላኛውና መጨረሻው ጥያቄ ተማሪዎች በረመጣን ወቅት ከትምህርታቸው በጣም ይሰናጋሉ። ረመጣን እኮ አንድ ወር ነው እያሉ ለትምህርታቸው ቦታ አይሰጡም፣ ፈተና ያለ ማጥናት ይተዋሉ። ይህ መሆኑ ተገቢ ነው? ለውጤት እንዲተጉ ይምከሩልን፣ ጀዛኩሙላሁ ኸይር የሚል ይህም ባለፈው የኢዕቲካፍ ጅምር ላይ አሽረ ለዋኪር መግቢያ ላይ አንስተና ተማሪዎች በትምህርት እድሜያቸው ከዋጅብ ባዳዎች ቀጥሎ ማተኮር ያለባቸው ትምህርታቸው ላይ የነገ ማንነታቸው የሚወስነው በአላህ እርዳታ በአላህ ፈቃድ ትምህርታቸው ትምህርት ላይ መስነት የለባቸውም። ዑማው መጠንከር አለበት። የጥንካሬ አንዱ መሰረት ባለንበት ዘመን ትምህርት ነው። ብዙ ቦታ ላይ ሙስሊም ወንድም እህቶቻችን የሚሰቃዩት ወሳኝ ቦታዎች ላይ የተቀመጡ ሰዎች የዲኑ ጠላቶች ሆነውን። ዑማው ቢማር ዲኑን አደቡን ጠብቆ ሸሪያውን ጠብቆ ቢማር ኖሮ ሙስሊሙ ዲኑን ጠብቆ ህዝቡን ማገልገል ዲኑን ማገልገል ይችላልና ትምህርት ላይ መስነፍ አይገባ ኤቲካፍ ሱና አስተማሪዎች ትምህርት ተው የትካፍ መግባት የለባቸው ተተኪ ያዘጋጅተው ከትምህርት አስተዳደር ተነጋግረው እንጂ ማስተማራቸው ራሱ ይባታ ተማሪዎችም እንደዚሁ ትምህርታቸውን በማይጎዳ መልኩ ማታ ማታ፣ አሊያ ደግሞ ቅዳሜና እሑድ፣ አሊያ ደግሞ ትምህርት አሸጋሽገው ክፍሎችን ሬዶችን አቻችለው ለአሽራ ለባክር ዝግጅት ተደርጎ ካልሆነ በስተቀር አሽራ ለባክር ላይ ፈተና ካለ ትምህርት ካለ ትምህርትን ለአሽረ ለዋክር ብሎ ለተሀጅድ ብሎ ለእትካፍ ብሎ መጉዳቱ አግባብ አይደለም። ትምህርት ያልፋል አይተካም። አሽራ ለዋክር ላይ የሚደረጉ ዒባዳዎች ለይል ነው፣ ቁርአን ነው። በፈለጉት ጊዜ ባይሆን እስላማዊ የሚባሉ አስተዳደራቸው ባለቤታቸው ሙስሊም የሆነ ትምህርት ቤቶች ቢቻል ቢቻል ተይድ ቀደም ብለው ለአሽረ ለዋክር ተማሪዎቻቸው ለዒባዳ ነፃ ማድረግ የሚችሉበት ሁኔታ ካለ መልካም። እሱም ዒባዳ የሚያደርጉ ልጆች በእድሜ ተለያይተው ምክንያቱም አንዳንዴ ህጻናት መጥተው መስጅድ የሚተኙ በሶፍ መሀል አቋርጠው የሚተኙ በሶላት መሀል የሚረብሹ ተኝተው የሚያንኮራፉ ምናልባትም ምናልባትም መስጅድ የሚነጅሱ ህጻናትን አሽራው አክር ነው ተብሎ መስጅድ ተልከው የሚረብሹበት የመስጅድን ክብር የሚነኩበት ሁኔታ አለና መማር ያለባቸው፣ ከኢዕቲካፉ ከአሽላዋክሩ ማይጠቀሙ ትምህርታቸው ላይ ቢያተኩሩ፣ ሌሎች የሚጠቀሙት ደግሞ ትምህርት ቤቶች አመቻችተውላቸው ፈተና